የጠላትነት እድሜ ላይ ዋነኛና አሳሳቢ ጉዳይ ቢሆንም የብዙዎች ጥያቄ ስለሆነው አንድ ጉዳይ በዛሬ ቪዲዮ እናነሳለን። እኛ ስለራሳችን ራሳችን ከምናስበው በላይ ሰዎች ስለኛ የሚያስቡት ምንድን ነው ብሎ መጨነቅ። ለመሆኑ እኛ ስለራሳችን ከምናውቀው በላይ ሰዎች ስለኛ ያውቁ ይሆን ብለን እንጠይቃለን። ቪዲዮን ላይክ አድርገን ብንጀምር ለሌሎች ይደርሳል። ሰብስክራይብ አድርጋችሁ ቤተሰብ ብትሆኑም ተመሳሳይ ቪዲዮ ይደርሳችኋል። ከልብ እናመሰግናለን። እኛ ስለ ራሳችን የምናስበው እና ሰዎች ስለኛ የሚያስቡት ምንድን ነው የሚለውን ሀሳብ ለመዳሰስ ጆሃሪ ዊንዶ ወይም የጆሃሪ ክብ መስኮትን መመልከት ይኖርብናል። ይች የመመልከቻ መስኮት ደግሞ ጆ እና ሃሪ የተባሉ አሜሪካውያን ጓደኛሞች የቀረጿት ናት። እንዲህ ትላለች። ውስጣችንን ማለትም አእምሯችንን ወይም ማንነታችንን ስንመረምረው አራት ሰዎች መሆኑን እንገነዘባለን። የመጀመሪያው እኛም ሰዎች የሚያውቁትና ማንም ሰው ስለኛ መናገር የሚችለው ይህ ደግሞ ማንንም አይገርምም። ይህም ግልጽ ማንነታችን ነው። ላብነትም ንዴታችን እንደ ክብሪት ቦግ ብሎ ብዙም እንኳ ሳይቆይ የሚጠፋው ሌሎች ግን የማያውቁት ሲሆን፣ እስኪ አሁን ለአብነት እስኪ ለምሳሌ ስለ እኔ እኔ የማውቀው ሌሎች ግን የማያውቁት ምን ነበር? ትዝ ሲለኝ ይነግራቸዋል። ለምሳሌ ክርስቲያኖ ሮናልዶ ጎል ሲያስቆጥር የሚሰማኝ ስሜት ሌላ ሰው ላያውቀው ይችላል። ይህ ደግሞ እኔ የማውቀው ሌሎች ግን ፈጽሞ የማያውቁት ምድብ ውስጥ ይካተታል። ሌላው ደግሞ ሁሉንም ደግሞ እኛ እራሳችን ልናውቅ አንችልም። ይህ ለእኛ የማናየው ኤሪያ ደግሞ ዘብላይንድ ሰልፍ የተሰኘው ሰዎች ሲነግሩን፣ አረ እኔ እንዲህ አይደለውም የምንለው የምንለው ሊሆን ይችላል። ለምሳሌ ስራመድ ስንቀሳቀስ ሲሄድ ምን ይመስላለው? ስስቅስ? ስቆጣስ? ሴቶች ሴሚስ ይኸው፣ የባሰው ደግሞ መጣ። ሌላው እኛ የማናውቀው ሰዎችም ፈጽሞ የማያውቁት ሲሆን ለብዙ ሚስ አንደርስታንዲንጎች እና አለመግባባቶች በቀላሉ የሚዳርገው ይህ ክፍል እንደሆነ በብዙ የስነ ልቦና ጥናቶች ተረጋግጧል። ምክንያቱም ሁሉም በግምት እር በግምት የሚናገረው በግምት የሚሄድበት መንገድ ሲሆን ይህም ከምክንያታዊነት የጸዳ ነው። በዓለማችንም ከፍተኛውን ጥፋት ያመጣው ይሄ መንገድ እንደሆነ በብዙዎች ይታመናል። እናስ እኔም አላውቀው ሌሎችን የማያውቁት ነገር ቢኖርስ ብሎ መጠየቅ ሸጋኑ። ምናልባት አንዳንዶች ስለሚያስቡልን ምናልባት አንዳንዶች ስለሚያስቡልን አንዳንዱን ነገር ይነኩናል። ፀባያችንን አሳምረን ጠጋ ብለን ብንጠይቅ የሚሆነንን አናጣም። ይህች ግን ለብዙዎቻችን ከባድ ናት አይደል? የተወደዳችሁ የእይታ ቲሙ ተከታታዮች በጆሀሪ መስኮት ገብተን አንድም አራትም ሆነን ህይወትን ባላንስ ለማድረግ ሞክር መልእክታችን ነው። ላይክ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ በኮሜንት ሴክሽን። በቀጣይ ተመሳሳይ ቪዲዮ እስክንገናኝ ባይ ባይ፣ ቻው